የዛሬ እንደዛ አጭር ነው ረጅም የሆነ አይደለም። የዛሬው ደግሞ ብየት የሚያደርገው ትንሽ ልጁ ትንሽ ልጅ ነው። መነጽር አድርጓል። መንገድ ዳር ቁጭ ብሏል። መንገድ ዳር ቁጭ ብሎ እየለመናል። ትምህርትም በወልድ ያለ ነጭ ባሌ በባሌው ላይ ደግሞ ማስታጠቢያ አድርጓል። እዛ ላይ ገንዘቡን አስቀምጦ እየለመነ ነው ያለው ልጁ። አይንም የለው እጅም የለው እና እንደዚያ እያደረገ እየለመነ ዳር ሆኖ እየለመነ አንድ ሰታ አለፈች። ከኋላ ደግሞ ያለችው ስልክ እያናገረች ነበር። ስታይ ብሩ ህገወጥ ብዙ ነው። ከኋላ ከፊት ምናምን ሰው ስታይ ሰው የለም፣ ማንም ሰው የለም። ያለው ልጁ ብቻ ናቸው ያሉት። አይኑ ላይ እጇን አውለበለበች ነው ማለት ምርስ አላገኘችም። እጁ መጀመሪያ እጁን የነቃቃቸው እጅ ስትነካ እጅ ምንም የለም አይኑ ላይ ስታውል በለ ምንም ነገር የለም። ባሊ ውስጥ ያ ብሩን ገለበጠች። ብሩን ብቻ ሳይሆን ስልኳንም እዛው ከባሊ ላይ ማስታጠቢያ ላይ ያለውን ብር ባሊ ውስጥ ጨመረች፣ ስልኳንም እዛ ውስጥ ጨመረች። በደንብ አደረገች እና ማስታጠቢያዋን አስቀመጠችበት። ያው እንግዲህ ሰዎች አይተው ምንድን ነው። ወንበር ነው ምናምን እንዳይለወጡ ማለት ነው። አስቀምጠ ሮጠ። በጣም የሚገርመው ማለት ነው፣ ሁሉም ሰው የሰው ብር ፈላጊ ነው። እጅግ ወጣው ማለት ነው። እንግዲህ ይሄ ልጅተኛ አይን ባይኖረው ሙያተኛ እጅ ባይኖረው ነው፣ ለምን ያገኘውን አይም እጅግ የለውም፣ እጅ ስለሌለው ስንት እንዳለው

ስልኳን ያናገረች ያለ ጥሪ የነበረች ስልኳን አቁማ ስልኳን ጨምራ ይዛ ደግሞ በጎን በኩል ይዛ ሮጣ ሄደች። በጣም የሚገርመው ማለት ነው። የልጅም ስራ ነው እጅግ ባልዬን ቁጭ አድርጎ ከላይ ማስታጠቢያ አድርጎ ማስታጠቢያ ላይ ብር አስቀምጦ ሲለመን ከስር ባልዬን መቀመጫውን ቀዶታል። ባልዬ ይቀመጥበታል ይቀዳል። ባዶ ነው፣ ክፍት ነው። ክፍት ስለሆነ ምን ነገር ይዘው ምንም እሷ ብሩን ገለበጠች፣ ስልኮንም ገለበጠች። ማስታጠቢያውን በላዩ ላይ አስቀመጠች፣ ይዛ ሮጠች። ሮጣ ስትሄድ ብሩም እዛው ነው የሚቀረው፣ ስልኮን እዛው ነው የሚቀረው። ልጅም ደግሞ እጅ የለም። አይኔን የሌለው ልጅ አይኑም ይስራል እጅም ይስራል እጁን ወደ ውስጥ አስገብቶ የእጀታውን ብቻ ነው ያስወጣው። እጀታው እጅ ስላልከተተበት ምንም አይነት እጅ የለው አይመስልም። አይኑን ደግሞ መነጽር ስላደረገ ምንም አይነት እጀታ የለውም አይመስልም። ግን ያ ያህል እጅም አለ። ይች ደጅ አድርጋ ስትሮጥ፣ እሱ ደግሞ ከስር የለም የቀረውን ብሩን ሁኖ የራሱን ያን የሚለውን ገንዘቡን እና የእሷን ተጨማሪ ስልክ ይዞ እሱም በሌላ አቅጣጫ ሮጦ ይሄዳል ማለት ነው። እንግዲህ አሰቡት ሁለቱም ግን የሆነ እንደዚህ አይነት ነገር እንደሚፈጠር አውቋል። እሷም ብትሆን ሌላም ሰው ቢሆን ሁሉም ብር ሲያይ የሆነ ነገር እንደሚሰራ አውቋል። እነኛ ያንን ነገር ሲሰሩ እሱ ደግሞ ከነሱ ተሽሎ የራሳቸውን ብርና ንብረት ይዞባቸው እንደሚሄድ እሱ ለራሱ እርግጠኛ ነበር ማለት ነው። ምክንያቱም መቀመጫው ይቀዳል፣ እጅ የለውም። ምናልባት እጅ እንደሌለው ያስመሰለ ለምናንተ ሰዎች በላም ለምን፣ ወይም ለምን እንደዚህ ነው የሚለውን ጥያቄ መጀመሪያ ላይ ሳስበው ፈርተው ይሆን እንደዚህ እንዳይሉት አስበው ይሆን እዚህ ያደረገው ብዬ እላለሁ። ሁለተኛ ደግሞ ዓይኑንስ መነጽር ያደረገው ዓይን የለኛው ለማለት ነው ብዬ እላለሁ። ሌላኛው ደግሞ በአጠቃላይ ሳስበው የዛቸው ደግሞ

እንደገና ከዛ ካለች በሰው ሳሮጣ ስትመጣ ልዩም የለም አንደኛ መነጽር አለ። መልሼ ላገኘ ሁሉ ልብሱን ይቀይራሉ። እጅ አለው መነጽሩን አይን አለው፣ በምን ታገኛዋለች? በአሁኑ አካባቢ ንብረቷ ሁሉ ተዘርፎ ንብረት አልባ ሆናለች።